ጥና ስለኝ ይህን ፕሮግራም ለምትከታተሉ ኢትዮጵያውያን በሙሉ መጀመሪያ የአክብሮት ሰላምታዬን አቀርባለሁ። ዛሬ መልእክቴን ለማቅረብ ስወስን፣ መጀመሪያ አሁን ስታዩኝ ወይም ድምጼን ስትሰሙ በአእምሯችሁ የሚመላለሱ ጥያቄዎች እንዳሉ እረዳለሁ። ምክንያቱም ላለፉት የሚቀጥለው ፌብርዋሪ 14 አንድ ዓመት ይሆነኛል ከሀገሬ ከወጣ በዚህ ጊዜ ውስጥ ምንም ስላልተናገርኩ በዛ ምክንያት ብዙ አስተያየቶች ደርሰውኛል። እንግዲህ ያን ሳላጠራ ወደ ዋናው ሀሳቤ ቢሄድ የሚቀጥለው ዋናውን ሀሳቤን እንዳያጨልምብኝ ስለፈራው አንዳንድ ነገር ብዬ መልእክቴን አስተላልፋለሁ፣ እና ትዕግስታችሁን እጠይቃለሁ። አብዛኞቻችሁ ታቁኛላችሁ ብዬ በማስበው ደረጃ ለኢትዮጵያ ያለኝን እኔ እንደ አንድ ዜጋ የሚሰማኝን እችላለሁ የምለውን ሁሉ ለማድረግ ስሞክር ቆይቻለሁ። በመጨረሻም በኢትዮጵያ ውስጥ በተነሳው ጦርነት ላደርግ የምችለውን ሁሉ አደርጋለሁ ብዬ ሄጄ የምችለውን አድርጌ በአጋጣሚ ደግሞ ሶስት ወር ተኩል ስቆይ ከመንግስት አመራር እስከ ተራው ገበሬ የማነጋገር እድል አግኝቻለሁ። ከዛ አልፎ በጦርነት ውስጥ ያልተቀበረ ሬሳ አይቻለሁ። የተደፈሩ ሴቶችን አግኝቻለሁ። ወላጅ ያጡ ሕፃናትን አነጋግሬአለሁ። በሀገር ውስጥ ያለውን ችግር በአይኔ ለመረዳት ችያለሁ። በብሔር ፖለቲካ አገሪቷ የገባችበትን ምስቅልቅል በሙሉ ተረዳሁ። አቅሜን ለካሁ። እች ሀገር ከዚህ እንዴት ትወጣለች የሚለው ለእኔ ትልቅ ፈተና ነበር። ትንሽ ማሰብ ይጠይቃል። እንዴት ባደርግ ይሻላል ብዬ ወደ አሜሪካ የተመለስኩት ፌብሩዋሪ 14 ቀን፣ እዚህ የገባሁት 15 ፌብሩዋሪ 15 ነው ገባሁ። ትንሽ ጊዜ ለማሰብ ሞከርኩ። በተለያየ ምክንያት የተሰባሰቡ ኢትዮጵያውያንንም ከሰባት ያላነሱ ስብስቦችን አነጋገርኩ፣ ምን ይሻላል በሚል በአብዛኛው ያገኘሁት ምላሽ ብሄርተኛ ሆኜ ካልወጣው በቀር ከዚህ በኋላ ዋጋ እንደሌለው ነው ያስረዱኝ። ኢትዮጵያ ውስጥ ያለው ስርዓትነት ብሔርተኝነት በብሔርተኝነት ደግሞ የተገነባው የሁሉም ክልል ልዩ ኃይል ታጥቆ የተማረበት ሰነድ ወይም ደግሞ ለልዩ ኃይልነት የበቃበትን ሳስበው የሀገሬ ሁኔታ የበለጠ አሳሰበኝ። ለውጡ እንዴት መጣ ምናምን ዛሬ ጊዜያችሁን በሱ አላጠፋም ግን በዚህ ውስጥ እያለሁ ነው እንግዲህ የተለያዩ በነገራችን ላይ ፌስቡክ ወደ 750 ሺህ ተከታይ አለኝ። ከዚህ ውስጥ አንድ ሺው አክቲቭ ሆኖ ሀሳብ ቢያካፍለኝ ወይም መልእክት ቢልክልኝ እንኳን አንድ ሺህ ብዙ ነው። ከተረዳሁት መልእክት ውስጥ ዝምታዬ በጥቅም ተገዝቼ መሬት ተሰጥቶኝ ቤት ተሰጥቶኝ ለጥቅም ብዬ ዝም እንዳልኩ ከብዙ አቅጣጫ ሰማሁ። ከዛ ባለፈ ደግሞ ስማግጥ ተይዤ ቪዲዮውን የኢትዮጵያ መንግስት ስለያዘብኝ የኢትዮጵያ መንግስት ስለያዘብኝ ዝም እንድል እንዳዘዘኝ ሁሉ ሰማሁ። ብዙ ብዙ ብዙ አሉባልታ ሰማሁ። አንድ ማረጋገጥላችሁ ነገር ኢትዮጵያን የመወዳት፣ የተወለድኩባት ያደግኩባት ስነልቦና የገነባሁባት ማንነቴ ሀገሬ ኢትዮጵያ በጥቅም የምሸጥ ሰው አይደለሁም። ይህን ደግሞ እንድትወዱኝ እንድታመሰግኑኝ እንድታጨበጭቡልኝ ስል የያዝኩት አቋም አይደለም። ምኖርበት ይሄ ነው። ከዚህ በኋላ ከማንም ምንም እምፈልግም ሰው አይደለሁም። ቀሪው እድሜ እግዚአብሔር ነው እንግዲህ ሁሉንም የሚያደርገውና ምን እንዳይቀርብኝ ነው። በቁራሽ መሬት እና ጥቅም ልሸጥ የምችል ሰው ተደርግ የመታሰቤ አበሳጭቶኛል። ሳልናገር አላልፍም። ይሄንን ሌላው የምትሉት አይነት ቪዲዮ ካለ መንግስት ዛሬ በይፋ እንዲለቀው ጥሪ ያቀርብለታሉ። ስለዚህ አንዳንዴ ለካ ዝም ማለት አለመስራት ምንም አያስደርግም። በዝምታ ውስጥ አንዱ ያገኘሁት ማንም ስለ እኔ ከዚህ በኋላ እንደማይጭንቅ ስለተረዳሁ ሰላም አግኝቻለሁ። ሆኖም ግን ዛሬ ሆኖም ግን ዛሬ በኢትዮጵያ መሰረት በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መንግስትና ዶክተር አብይ የወሰዱት አቋም ሁለቱን ነጥዬ የተናገርኩበት ምክንያት መንግስት የሚለው የመንግስት ጥበቃ፣ የመንግስት ወታደር፣ የመንግስት አልቃገብነት በይፋ ይታያል። ይህንኑ ራሳቸው ጠቅላይ ሚኒስትሩ ወጥተው ሁለት ሲኖዶስ እንዳለ አርገው በቋንቋ የመዘመር ያለመዘመር አርገው ያልተባለውን እንደተባለ አድርገው እንደ አንድ ተከራካሪ ሆነው በመምጣታቸው የእሳቸውም አቋም ግልጽ ስለሆነ ለሁለቱ ነው ጥሬ። ስለዚህ በተለያየ ምክንያት ላለፈው አርባ ዓመት ብሔርተኝነትን በኢትዮጵያ መሬት ያስያዘው ኃይል ሌላ ቢሆንም ትለውጡታላችሁ በሚል ሁላችንም በተለይ ዶክተር አብይ እግር ወስብ ድረስ የወደኩት እኔ ለኢትዮጵያ እኛ እንለው የነበረውን ስላሉንና የመገዳደል አዙሪት ቆሞ በርቅ በይቅርታ ወደፊት እንራመዳለን ሲሉን ይህን ነው የምንፈልገው በሚል ነው። ባለፈው የሶ የስልጣን ዘመን ትናንት እናሰፋ ማሩ ሲገደሉ እየወጣን በእያንዳንዱ ነፍስ ላይ እንጮህ ነበር። ዛሬ በመቶ ስታረጉት ሞትን አለማመዳችሁ። በወር በ15 ቀን ሰዎች ሲታረዱ በዚህ ላይ ተነስተው የሚሰጡ አስተያየት ደግሞ እልህ የያዘዎት ይመስላል። እልህ ከማን ጋር? እልህ ከማን ጋር ለምን? በነገራችን ላይ ይሄ ለውጥ እንዲመጣ በዘመናት የተገፋ መስዋዕትነት በብዙ ሰዎች መስዋዕትነት የመጣ ለውጥ እንጂ እንደተባለው የጥቂት ቡድኖች ከኢአዴግ ውስጥ ወታችሁ ያመጣችሁት አይደለም። ብዙ ሰዎች ህይወት መስዋዕትነት ከፍለውበታል። ከዛም በኋላ ደምቢ ዶሎ እናቷ ልጅዋ ሬሳ ላይ የተቀመጠችው እናት፣ ጎንደር ኮሎኔል ደመቀ ሊይዙ በሄዱ የወታደሮች ምት ህዝቡ አመፁ ሲቀጣጠል ከውጭ ኢትዮጵያዊ በአንድ ልብ በአንድ መንፈስ ተነስቶ ለውጡን ሲጠይቅ ከውስጥ መጣችሁ። ስለዚህ ለውጥ በለውጥ የታደልነው ነው፣ ከእናንተ የተሰጠን ሳይሆን ታግለን መስዋዕትነት ክፍለን ያመጣነው ለውጥ ነው። ለዚህ ደግሞ ምስጋና ሰጥተን አክብረን አድርጎ የተባለውን ሁሉ ለማድረግ ስንወስን እልህ ከኢትዮጵያ ህዝብ ጋር በእውነት ተገቢ ነው። ስለዚህ በአጭሩ የዛሬ መልእክቴ ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ የሄዳችሁበት መንገድ አያዋጣም። እርቅና ሰላም ሁሉም ኢትዮጵያ ይፈልጋል። እርቅና ሰላም ዶክተር አብይ እርቅና ሰላም፣ ህግ ይከበር የተለያዩ ናቸው። የቤተክርስቲያኗ ህግ ሲጣስ እንደ መሪ ህግ ማስጠበቅ ሲገባው የወሰዱት አቋም ግን የለየለት ከቤተ ክርስቲያኗ ሕግ የተጻረረ ስለሆነ ሽማግሌ ከመላክ ይልቅ እንደ ሰለጠነ መሪ ቤተ ክርስቲያኗን ሁኔታው ወደ ነበረበት ወደ ቤተ ክርስቲያኗ ጉዳይ በራሷ እንድትፈታ እድል መስጠት ነው። በሌላ በኩል ግን ምናልባት ምናልባት ስልጣን መጥፎ ስለሆነ በህዝቡ ላይ ያለውት ስሜት ተቀይሮ ከሆነ ማየት የሚችሉት ስልሳ ሚሊዮን የማያንስ አሁን ለጊዜው ዳታው በእጄ ስለሌለ በግምት ነው የምናገረው። ሚሊዮን አያስፈልግም፣ መቶ ሺህ ኢትዮጵያዊ ለውጥ ማምጣት ይችላል። ስለዚህ ሳይረፍድ ሳይረፍድ ሌላ ጊዜ ሄደው ቤተክርስቲያን አባቶች ጋር እግራቸውን ስመው ፍቅር እንዳሳዩት ዛሬም ሄደው ጉልበታቸውን ስሞ ይቅርታ ጠይቀው ይህን ነገር መፍትሄ እንዲያቆሙለት፣ የሚያደርጉት ደግሞ ቤተክርስቲያን የራሷን ሕግ በራሷ እንድትፈጽም መፍቀድ ነው። ወታደሮቹ በየቤተክርስቲያኑ እየሄዱ የሚያደርጉትን እንዲያስቆሙ አደራ፣ አደራ ላለው። በተረፈ ኢትዮጵያውያን ወገኖቼ ብሔርተኝነት በኢትዮጵያ ውስጥ ያመጣውን አይታችሁታል። መልክቴ ለመላው ኢትዮጵያዊ ነው። ህዋት የሚባለው ቡድን በብሔርተኝነት ተደራጅቶ በብሔርተኝነት አድጎ በብሔርተኝነት ያመጣውን መዘዝ እና መከራ በአይናችን አይተናል። ብሔርተኝነት መጨረሻው ይሄ ነው። ስለዚህ ከዚህ ካልወጣን አደጋ አለ። ይሄንን ይህንን ሰላሳ ዓመት ስናገር ነበር። ይሄ ህገ መንግስት በብሔር ያደራጀን ህገ መንግስት ካልተቀየረ ኢትዮጵያን ይዟት ይጠፋል ስንል፣ ሁላችንም እንጠፋለን ማለት ነው። ብዙ ስለሆን በጣም ጥቂት ስለሆን ምናምን አይደለም። ይሄ ህገ መንግስት የመጥፊያችን ምልክት ነው። አሁኑ አስቸኳይ መንግስት እንደ ሌሎቹ ፕሮጀክቶቹ እዚህ ላይ ትኩረት ሰጥቶ ለውጥ የሚመጣበት መንገድ እንዲያመቻች። ኢትዮጵያንም በብሔርተኝነት የትም ልንደርስ አንችልም። አንደኛው ችግር በሁለቱ በብሔርም በኢትዮጵያም እያለው መጫወት ነው። አንዱ አንዱ አረጋ ግልጽ አርገን ከዛ መንፈስ ውስጥ ካልወጣን በቀር እኔ በየሳምንቱ በሚመጣ አደጋ ሁል ጊዜ እያለቀስ ልንቀጥል አንችልም። ይቀጥላል። ምናልባት አንድ ሳምንት 15 ቀን ግድያ ቆሞ ሊሆን ይችላል፣ የዛሬ ሳምንት ሊቀጥል ይችላል። መንግስት ተደጋግሞ ተነግሮ ተነግሮት ይህን ማስቆም አልቻለም። ስለዚህ እንደ ኢትዮጵያዊ ጠንክረን ከቆምን በየቤቱ አኩርፎ የተቀመጠው ኢትዮጵያዊ ሁሉ እንደ ቀድሞ ወደ ኢትዮጵያዊነት ተመልሶ ኢትዮጵያ ላድን ካለ መለወጥ እንችላለን። ድሮ ማንም መጥቶ አልታገለልንም ዛሬም እኛ ነን ባለቤቶቹ ብለን ከተነሳን ይሄን ለውጥ ማምጣት እንችላለን። ስለዚህ አየሩን ሚዲያውን አገሩን ብሔርተኞች ስለወረሩት ኢትዮጵያውያኖች አንገት ደፍተን አገራችን ስትፈርስ ማየት የለብንም እኛ ብዙ ነን ኢትዮጵያዊ ኃይል ዶክተር አብይ ከመጣ በኋላ ስለተበተነ ብሔርተኞች ያሸነፉ ስለመሰላቸው ነው። መሪ ሲኖር ይሄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመሪዎቿ በአባቶቻችን እየተመራ ስንት ሕዝብ እንደተንቀሳቀሰ አይተናል። ኢትዮጵያዊነትን ለማንቀሳቀስ የምትፈልጉ ኢትዮጵያን ዛሬ እንነጋገር፣ እንገናኝ በኢትዮጵያዊነት ተያይዘን ይሄን አጥፊ የሆነ ስርዓት ቀይረን የእኩልነት ሀገር እንድትሆን አብረን እንቁም፣ እንነጋገር። ኢትዮጵያዊነትን ለማስቀጠልና ለማስመለስ የሚደረግ ትግል ካለ ዛሬም ከፊት እገኛለሁ። በተረፈ አባቶቻችን በሚሰጡን ምክር የቅዱስ ሲኖዶስን ትዕዛዝ ተቀብለን ቤተ ክርስቲያናችንን እናድናለን። እንደ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት አማኝ የአባቶቼን ትእዛዝ ቀበላለሁ፣ ፈጽማለሁ። በሌላ በኩል እንዳንድ ኢትዮጵያዊ ከሙስሊም ወንድሞቼ ጋር አብሬ እንደቆም ሁሉም ኢትዮጵያዊ ለቤተ ክርስቲያኗ መብት አብሮ እንዲቆም ጥሬን አስተላልፋለሁ። ለተለያዩ የእምነት አስተማሪዎች አጭር መልክት አለኝ። በተለያየ እምነት ያላችሁ እንደ ሀገር እንድንኖር በሚደከምበት በአሁኑ ሰዓት የግል እምነታችሁን ለማሳደግ በሚል ብቻ በሌላው ላይ የምታደርጉት ጥላቻ ንግግር ሀገር ያፈርሳል። በክርስቶስ የምታምኑ ክርስቶስ እርስ በርስ እንድንጋደል ያስተማርበት ቦታና ጊዜ የለም እና እውነት የእሱ ተከታይ ከሆናችሁ ይህንን አቁማችሁ እንደ ሰው የምንኖርባት ሀገር እንድትሆን ወደ ልቦናችሁ እንድትመለሱ ጥሪ ያቀርባለሁ። ኢትዮጵያ በዘመኗ በታሪኳ ብዙ ፈተና ገጥሟታል። ፈተናውን በልጆቿ ኃይል በእግዚአብሔር እርዳታ አልፈዋለች። ዛሬም ልጆቿ ከተደማመጥን፣ ከተነጋገርን፣ ከሰከን እናልፈዋለን። ስለዚህ ልባችንን ቅን አድርገን አምላካችንን እየለመን በኢትዮጵያዊነት አብረን መኖር እንድንችል የሚያስችለንን ትግል ለመጀመር በጋራ እንንቀሳቀስ። ኢትዮጵያን ሕዝቧን እግዚአብሔር ይመርክ። አመሰግናለሁ።